ሰላም ሰላም፣ ይሃሁ ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በዛሬው ዝግጅታችን ደግሞ ሙሉ የአማረኛ ፊደላትን እና እንደዚሁም ደግሞ በእነዚህ ፊደላት ቃላትን እየመሰረትን ቢያንስ እንኳ በመጀመሪያ የአማረኛ ፊደላት ወይም በመጀመሪያው በአንደኛ የአማረኛ ፊደላት በእያንዳንዳቸው ቃላትን እየመሰረትን ቢያንስ የመጀመሪያ ፊደላት የምትይዙበትንና እንደዚሁም ደግሞ የመጀመሪያ ፊደላትን ያዛችሁ ማለት ሌሎቹን ፊደላት ሙሉ የአማረኛ ፊደላት ለመያዝ እያንዳንዱን የአማራኛ የመጀመሪያ ፊደላት የሚባሉትን ሰላሳ አራቱን ፊደላት ከያዛችው በእነዚህ ሰላሳ አራት ፊደላት የተለያዩ ቅርጾችን ሰባት ሰባት ቤተሰቦቹን የሰላሳ አራቱም የራሳቸው ሰባት ሰባት የፊደል ቤተሰቦች አሏቸው። እነዚህን ሌሎቹን የቀሯቸውን ቤተሰቦች ደግሞ እንዴት እንደምትይዙ በቀላሉ እንዴት መያዝ እንደምትችሉ የማሳያችው ይሆናል እስከ መጨረሻው እናንተ የመሰረቷቸውን ቃላትም በእነዚ ቃላት መሰረት ደግሞ እንዴት የመጀመሪያ ፊደላትን ይዛችሁ ከዛ ደግሞ ሁለተኛውና ሶስተኛ አራተኛ እንደዚሁም አምስተኛ ስድስተኛ እና ሰባተኛ ፊደላትን ማለትም የምሳሌ እነዚህ በአረንጓዴ ያስቀመጥኋቸው የመጀመሪያው የአማራኛ ፊደላት ናቸው ወይም የመጀመሪያው የፊደላት ቤተሰብ። ሌሎቹ ቤተሰቦቻቸው የተመሰረቱት ከመጀመሪያው ፊደላት ላይ ነው። እንደምታዩት፣ የመጀመሪያው ፊደላት ይሄ ቤተሰብ የመጀመሪያው ፊደል ይሄ ሀ ነው። ሁለተኛው ፊደል ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው እና ሰባተኛው የሀቢት ቤተሰብ የተመሰረተው ከአንደኛው ፊደል ላይ በተለያየ መልኩ ቅርጽ ቅጽል በመጨመር ነው። ስለዚህ እናንተ የአንደኛ ፊደላትን በትክክል እንድትይዙ በእነዚህ የአንደኛ ፊደሎች ቃላትን እየመሰረትኩ ከዚህ በመቀጠል ደግሞ የአንደኛ ፊደላትን እንደዚህ ከያዛችሁ በኋላ ሁለተኛ እና ሶስተኛ ፊደላትን እንዴት እንደምትይዙ የማሳያችሁ ይሆናል። ሙሉ የአማርኛ ፊደላትን ነው ማቀርብላችሁ በእነዚህ ሙሉ የአማርኛ ፊደላት በመጀመሪያ ፊደሎቹ ደግሞ ቃል እየመሰረቱ ቢያንስ የመጀመሪያ ፊደላትን እንዴት በቀላሉ እንደምትይዙ በአጭር ሰዓት ሰላሳ ደቂቃ ባልሞላ ሰዓት ውስጥ ሙሉ የአማርኛ ፊደላትን ተረድታችሁ አማርኛ ማንበብና መጻፍ ምትችሉበትን ቪዲዮ አዘጋጅችላችኋለሁ። ሼር ላይክ፣ ሳብስክራይብ ያደረጋችሁ የዩቲዩባችን አበረታቱ መማር የምትፈልጉ ደግሞ በያው ላይ ባስቀመጥ ነው፣ ስልካችን እየደወላችሁ ቀጥታ ከኛ ጋር ተገናኝታችሁ መማር የምትፈልጉትን ትምህርት መማር ትችላላችሁ። ለማንኛውም ትምህርቱን ግን ጀምራችሁ አትተዉት። ምክንያቱም የአማረኛ የማወቅ ፍላጎቱ ካላችሁ በቀላሉ አማረኛን ከዚህ ቪዲዮ ላይ ሙሉ ፊደላትን አውቃችሁ ማንበብና መጻፍ ትችላላችሁ ብዬ ስለማስብ ነው። የመጀመሪያ አማረኛ ፊደላት በፊትም እንዳዘጋጀሁላቸው ሀ ነው። እነዚህ ሀዎች ሶስቱም የተለያየው የሀ ቤተሰቦች አሉት። ግን የመጀመሪያው የሀ ቤተሰብ ግን ሀሌ ተውሃ የሚባለው ነው። እነዚህ ይሄኛው ሶስተኛ፣ ይሄኛው ደግሞ ወደ አስራ ምናምነኛ አካባቢ ያለውን ነው። እንደዚህ ተመሳሳይ ድምፅ ያሉላቸውን በአንድ ላይ ለማስቀመጥ ብዬ ያሰባሰብሁላችሁ። እንደምታዩት ሶስት ሀዎች፣ ሁለት ሰና ሁለት አ እንደዚሁም ደግሞ ሁለት ጸ ፊደሎች አሉ። ይሄው ሁለት ጸ ጸ ጸ ይሄው የምታዩት ሁለት ፀዎች አሉ። እንደዚሁም ደግሞ ሁለት አዎች አሉ። እንዲሁም ደግሞ ሁለት ሰ እና ሶስት ሀ ተመሳሳይ ፊደሎች አሉ። እነዚህ ተመሳሳይ ፊደላት ሞክሼ ሆሄያት በመባል ይታወቃሉ። እነዚህን ቤተሰቦች በአንድ ባንድ እያደረጉ እንዲሁም ደግሞ በእያንዳንዳቸውን በአንድ ባንድ አድርጌ በእነዚህ ደግሞ ቃላት እየመሰረቱ በቀላሉ የአማርኛ ፊደላትን ማወቅ ብቻ ሳይሆን በእነዚህ ፊደላትን ካወቃችሁ በኋላ ከፊደል ቀጥሎ ሊመጣ የሚችለው ቃል መመስረት ስለሆነ በዚህ ቃል እየመሰረታችሁ እንደዚሁም ደግሞ በይን ቃል መመስረት መቻላችሁ በቀላሉ ፊደላትን ለመለየት ስለሚያስችል የማሳያችሁ ይሆናል። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ

ሻ ሼ ሺ ሾ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። እንደምታየት ሁለት የሰ ቤተሰቦችና ሶስት የሀ ቤተሰቦችን ተመሳሳይ ድምጽ ያላቸው ሶስት የሀ ቤተሰቦች ተመሳሳይ ድምጽ ያላቸው ሁለት የሰ ቤተሰቦችና እንዲሁም ደግሞ የተመሳሳይ ድምጽ ያላቸው የተለያየ ቅርጽ ያላቸው ሁለት የሰ ቤተሰቦች ተመሳሳይ ድምፅ የተለያየ ቅርጽ ያላቸው ይኸው። የሰና የሰ በቅርጽ ይለያያሉ፣ በድምፅ ተመሳሳይ ናቸው። እንግዲህ ይህን ካስረዳኋችሁ በኋላ አጠቃላይ ጀነራል ኮንሴፕት ልታደርጉት የሚችሉ ይህን ያህ ቤተሰብ አንበበን እስከምንጨርስ ድረስ ሁለተኛ ቤተሰቡ የተመሰረተው ከአንደኛ ቤተሰቡ ወይም ከአንደኛው የፊደል ቤተሰብ ላይ በጎኑ አግዳሚ ነገር በመቀጠል መሆኑን እንዲሁም ደግሞ ሶስተኛ ቤተሰቡ የተመሰረተው ደግሞ ከእግር ከእግሩ ላይ ጠመም ጠመም ወይም ሸፈፍ ሸፈፍ ማድረግ በማድረግ እንደሆነ እንዲሁም ደግሞ አራተኛ ቤተሰባቸው ላይ ባለሁለት እግር ወይም ባለ ሶስት እግር ፊደላት እግራቸው በግራ በኩል ያለው እግራቸው እንደሚያጥርና አምስተኛ ቤተሰቦች የሆኑ ፊደሎቹ ደግሞ እንደዚህ እንደምታዩቸው ከእግር ከእግራቸው ላይ ቀለበት እንደሚኖራቸው ስድስተኛ ቤተሰቦቹን ደግሞ እ የሚል ሳውንድ እንዳላቸው እንደዚሁም ደግሞ የተለያየ ቅርዝ እንዳላቸው፣ ሰባተኛ ቤተሰቦቹ ደግሞ ባለ ሁለት እግር እና ባለ ሶስት እግር ፊደሎች ከሆኑ በቀኝ በኩል ያለ እግራቸውን እንደሚያጥር። አጠቃላይ ከመጀመሪያው ፊደሉን ከጀመርንበት ከዚህ ፔጅ እስከ መጨረሻው በዚህ ተረድታችሁ እንድትከታተሉኝ ነው። በዋናነት እንትን ብላችሁ ቀ ቁ ቂ ቃ ቄ ቅ

ዋ ዌ ው አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ እንግዲህ ሌላኛው ተመሳሳይ ድምጽ ያለው የተለያየ ቅርጽ ያለው የቤተሰብ ይሄው። እነዚህን የመጀመሪያ ፊደላት ደግሞ እንግዲህ እየደጋገማችሁ ይዋቸው። በእነዚህ ቃላት እየመሰረቱ የማሳያችሁ ስለሚሆን እነዚህን የመጀመሪያ ፊደላትን ካሳየኋችሁ፣ ሁለተኞቹ ከመጀመሪያ ፊደላት ላይ ከጎናቸው ላይ በመቀጠል፣ ሶስተኞቹ ከእግራቸው ላይ ሸፈፍ ማድረግ፣ አራተኞቹ በእግራ በኩል ያላቸውን እግር ማሳጠር ባለ ሁለት እግር ወይም ባለ ሶስት እግር ፊደላት ከሆኑ፣ አምስተኞቹ ከእግራቸው ላይ ቀለበት መቀጠል፣ ስድስተኞቹ የተለያየ ቅርጽ ስላላቸው የሚል ድምፅ አላቸው። እነዚህን ደግሞ ያው እየጻፋችሁ መለማመድ ሰባተኛ ፊደሎቹ ደግሞ በቀኝ በኩል ያለው እግራቸው ባለ ሁለት እግር ፊደሎች ከሆኑ እንደምታያቸው ቦ ቦ ኦ እግራቸውን ማሳጠር ነው። ስለዚህ በመጀመሪያ ፊደላት ቃላት እየመሰረት የመጀመሪያ ቃላትን የመጀመሪያ ፊደላት ቃላትን ማሳያችሁ ይሆናል። ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ

ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ እንግዲህ በዋናነት ቅርጹን አይደለም እያንዳንዱን ቅርጽ ማስያዝ የምፈልገው ዛሬ የመጀመሪያ ፊደላት ለማሳወቅ ነው። በዋናነት እንግዲህ የመጀመሪያ ፊደላት እንደመታዩቸው ከዚህ በአረንጓዴ ከለር ያደረኳቸው ናቸው። እነዚህም በትክክል እያቸው እነዚህን ከያዛችሁ በኋላ ሁለተኛውና ሶስተኛ ፊደላትን እንደምታዩት በመጀመሪያው ኮንሴፕት ከጎነ ጎናቸው ላይ አግድም መስመር፣ እግራቸው ላይ ማጣመም፣ ባለ ሁለት እግር ከሆኑ በግራ በኩል ያለውን እግራቸውን ማሳጠር፣ እንዲሁም ደግሞ ከአምስተኛ ላይ ው እንደምታዩት እግራቸው ላይ ቀለበት መጨመር። ስድስተኛ የተለያየ ቅርጽ አላቸው። እነዚህን በድምፅ በትክክል መከታተል፣ መጽሐፍ መለማመድ። ሰባተኛ ፊደሎቹ ላይ በቀኝ በቀኝ በኩል ባለ ሁለት እግር ወይም ባለ ሶስት እግር ለሆኑ ሆያት በቀኝ በኩል ያለው እግራቸውን ማሳጠር። እንደዚህ ያደረጋችሁ ለመለማመድ አንደኛ ፊደሎቹን በትክክል ያዙ። በእነዚህ አንደኛ ፊደሎች ደግሞ ለመያዝ ቃላት እየመሰረቱ የማሳያችሁ ይሆናል። ቀጣዩ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ዘ

ጭ ጮ ገ ጉ ጊ ጋ ጌ ግ ጎ እንግዲህ እነዚህን ፊደሎች ዋቸው ተቸዘዠጠጨገ ይኸው እነዚህ ፊደሎች አንደኛ ፊደሎች ናቸው። ከእነዚህ ላይ በጎነጎናቸው ላይ በመስረት ወይም ማራግዳሚ ፊደል በመጨመር ሁለተኛ ፊደሎች ይኸው እንደምታያቸው ተመስርተዋል። ሶስተኞቹ ከእግራቸው ላይ ሸፈፍ በማድረግ አራተኞቹ ደግሞ ባለ ሁለት እግሮቹን በዚህ በኩል በማሳጠር ሌሎቹ ደግሞ የራሳቸውን ባህሪ ይዘው የራሳቸውን ቅርጽ ይዘዋል። አምስተኞቹ ከእግራቸው ላይ የው ቀለበት ቀለበት ነው የተጨመረው። ስድስተኞቹም የራሳቸውን ቅርጽ ይዘው እንደዚሁ ተመስርተዋል። እየጻፋችሁ ድምጻቸውን እየደጋገማችሁ በማለት ተለማማዱ። ስድስተኞቹ የውሂ ቅርጽ አላቸው። ሰባተኞቹ ደግሞ የምታዩቸው በቀኝ በኩል ያለ እግራቸው ባለ ሁለት እግር እና ባለ ሶስት እግር ውሂያት የሆኑት ባለ ሶስት እግሮች ጠና ጫሉ ባለ ሁለት እግሮች ዘ እና ዥ ፊደሎች ዦ እና ዞ የሆኑት ወይም ሰባተኛውን ድምፅ የያዙት በዚህ በኩል ያለ እግራቸውን በማሳጠር ነው። ይህን በመደጋገም በማየት በመደጋግማችሁ በመጥራት ተለማመዱ። እንግዲህ ቀጣዩ ረ ሩ ሪ ራ ሬ ር ሮ ፈ ፉ ፊ ፋ ፌ ፍ ፎ

ት ፖ እንግዲህ ሁለት ፊደሎች አሉ። እንደምታያቸው እነዚህ በተለያየ በቅርጽ የተለያዩ በድምጽ የተመሳሰሉ ናቸው። ከዛ አንደኛ ፊደሎች እንደምታያቸው እነዚህ በአረንጓዴ እንትን ያልኋቸው ናቸው። ከዛ ከአንደኛ ፊደሎቹ ላይ ደግሞ ከጎነ ጎናቸው ላይ ቅጽል አግድም መስመር በማስመር ሁለተኛ ፊደሎች፣ ሶስተኛ ፊደሎች እግራቸውን ሸፍፍ ማድረግ፣ አራተኛ ፊደሎች እግር ያላቸው በግራ በኩል ያለውን እግራቸውን ማሳጠር፣ እግር የሌላቸው ደግሞ የራሳቸው ቅርጽ ይኖራቸዋል። አምስተኛ ፊደሎች ቀለበት እግራቸው ላይ በመጨመር እግራቸው ላይ ቀለበት። ስድስተኛ ፊደሎች የራሳቸው ቅርጽ አላቸው። እነሱም መጻፍ መለማመድ። ሰባተኞች ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ በቀኝ በኩል ያለ እግራቸውን በማሳጠር ነው የተመሰረቱት። ስለዚህ እነዚህን ከያዛችሁ በአንደኛ ፊደሎቹ የምትይዙበት መንገድ ወደ ታች ቀጥታ እኔ እላለሁ፣ እናንተም እያላችሁ እየጻፋችሁ ተለማመዱ። ሀ ሀ ሀ ሶስት ሀዎች አሉ። እነዚህን ያዙ። ለሸሰሰ ሁለት ሰዎች አሉ። እዛን ሌሎቹም እነዚህ አሉ ያዙ። ከዚ ከእነዚህ ፊደሎች ላይ እንደነገርኳቸው ያው አግድም መስመር፣ ግርማ፣ ሻፈፍ፣ ቀለበት አድርጋቸው ያዙ። ቀጣዩ ቀ በ በ መ ወ አ አ ሁለት አዎች ነ ኘ ከ ሀ የ ደ ጀ ተ ቸ ዘ ዠ ጠ ጨ ገ ረ ፈ ጰ ፀ ፀ ፐ እንግዲህ እነዚህ እንደዚህ ለመያዝ ሙሉ የመጀመሪያ ፊደላትን ለመያዝ እንዲያመቻችሁ በእነዚህ ደግሞ ቃላት እየመሰረቱ ላሳያችሁ። እስከ መጨረሻው ተከታተሉ። ይህው እንደምታዩቸው በእነዚህ በሙሉ በመጀመሪያ ፊደላት ነው ቃላትን የመሰረትኳቸው። ስለዚህ እነዚህን ቃላት እያነበባችሁ ሁሎች የምታያቸው ከዚህ ላይ የተጻፉት የመጀመሪያ ፊደላት ናቸው። የመጀመሪያ ፊደሎች ስለሆኑ የመጀመሪያ ፊደሎቹን ለመያዝ በቀላሉ ይጠቅማቸዋል። ስለዚህ እነዚህን የመጀመሪያ ፊደሎት ከያዛቸው ሁለተኛውን ከጎነ ጎናቸው ላይ ከእነዚህ ፊደሎች ላይ በመቀጠል የእያንዳንዳቸው የሰባት ሰባት ቤተሰቦች በራሳቸው ባህሪ ከዛ ላይ ባነገርኳችሁ ለመረዳት እና ለመያዝ ይጠቅማቸዋል። ስለዚህ በአማረኛ ፊደላት ቤተሰብ ቃላት መሰረታ ወይም በአንደኛ የፊደላት ቤተሰብ ቃላት የመሰረቱባቸው እነዚህን አንድ በአንድ አነብላችኋለሁ እናንተም ከኔ ጋር አንብቡ። ሀ ገ ር ሀገር ሀገር ሀ ገ ር ሀገረ ሀገረ ሀ ገ ረ እንግዲህ ሶስቱም ሀገረ ሀገረ ሀገረ ይላል። ግን ይቺ ሀሌተሀ አንደኛው ሀ ይቺ ሌላ ሀ ናት። ይቺም ሌላ ሀ ናት። ገረ ገረ ገረ ደግሞ ሁለ ሶስቱም ፊደሎች አንደኛ አንደኛ ፊደሎች ናቸው። ለ በ ሰ ለበሰ ለቀ መ ለቀመ ለበጠ ለበጠ ለ መ ለ መ ለመለመ ለ ቀ ለ ቀ ለቀለቀ ለበለበ ለበለበ ለሰ ነ ለሰነ ለዘዘ ለዘዘ ለዘ በ ለዘበ እንግዲህ እነዚህ አንደኛ ፊደሎቹን ብቻ ተጠቅሜ በለ ለን የመጀመሪያ ከቃሉ መጀመሪያ እያደረጉ መሰረቷቸው። ስለዚህ ቢያንስ ከዚህ ጋር ላይ ሌላ እንኳ ባትይዙ የመጀመሪያ የመጀመሪዋ ፊደል ያለችዋ ለናት ቀጣዮቹንም ለመያዝ ሞክሩ ግን ለን መያዝ ቻላችሁ ማለት ነው። ቢያንስ ከዚያ ምን መጀመሪያ እያደረጉ መ ሰ ለ መሰለ መ ረ ቀ መረቀ መ ደ በ መደበ መ ተ ረ መተረ ከዚህ ቢያንስ ከዚህ ጋር ላይ ሶስቶቹን ሀዎች ከዛ ለን ከዛ ምን ቢያንስ መያዝ ከቻላችሁ ሌሎቹን ደግሞ በእያንዳንዳቸው ሲመሰረት ታያላችሁ። ስለዚህ ሰ ለ ጠ ነ ሰለጠነ ሰ ደ በ ሰደበ ሰ ረ ቀ ሰረቀ ሰ ነ ፈ ሰነፈ ሰ ጠ ሰጠ ሰ ለ መ ሰለመ ሰ መ ጠ ሰመጠ ሰ ቀ ለ ሰቀለ። ስለዚህ ይህኛው የራሱ ቅርጽ ያለው ሰ ነው፣ ይሄኛውም ሰ ነው። እንግዲህ በሁለቱም ቃላት መስረጨባቸዋለሁ። ስለዚህ ይህንም ይህንም ሰ ለመረዳት ሞክሩ። ሁለቱን ሰዎች ግን እያቀያየራችሁ መጠቀም ትችላላችሁ፣ ምክንያቱም የተመሳሳይ ድምፅ ላላቸው ቅርጾቻ ነው ልዩነታቸው። የቅርጹ መለያየት ደግሞ ከቃላት ውስጥ የምትፈልጉትን ፊደል መጠቀም አያግዳችሁም። ከዛ ከዚህ ጋር ላይ ሰ ሰ እንግዲህ ሁለቱም ሰዎች መጀመሪያ መጀመሪያ ላይ ከቃሉ መጀመሪያ ላይ እያደረጉ ሰራውባቸው። ቀጣይ ረ ዘ መ ረዘመ ረ ፈ ደ ረፈደ ረ ጨ ረጨ ረ ገ ፈ ረገፈ ሸ ጠ ሸጠ ሸ ለ መ ሸለመ ሸ ፈ ነ ሸፈነ ሸ ሸ ሸሸ ቀ ነ ሰ ቀነሰ ቀ ደ መ ቀደመ ቀ ረ በ ቀረበ ቀ ለ ጠ ቀለጠ። እንግዲህ ከዚህ ላይ ቢያንስ መያዝ ሌሎቹ መያዝ እንኳን ባትችሉ የግዴታ መያዝ ያለባችሁ ሰ የዋንደኛዋ ሰ በሰ መጀመሪያ መጀመሪያ ላይ የተመሰረቱ ፊደላት ይኸው እነዚህ ያሉ። ስለዚህ ቢያንስ ሰን መያዝ አለባቸው። እዚህም ይችኛው ሰ ከዚያ ረ ሸ ቀ ይኸው እነዚህ ቀጥታ በሸ በሸ መጀመሪያነት በቃሉ መጀመሪያ ላይ ያለው ሸ ሸ ናቸው። እነዚህ ያዙ። ረ ረ ው ረ ሰ ቀ ቀ ቢያንስ እዚህ ጋር ላይ አንድ ሁለት ሶስት አራት አምስት ፊደል ቢያንስ መያዝ አለባችሁ ማለት ነው ቀጣዩ በ ለ ጠ በለጠ በ ተ ነ በተነ በ ደ ለ በደለ በ ሰ ለ በሰለ ተ ሰ ጠ ተሰጠ ተ ቀ በ ለ ተቀበለ ተ ሸ ነ ፈ ተሸነፈ ተ መረ ቀ ተመረቀ ቸ በ ቸ በ ቸበቸበ ቸ ከ ለ ቸከለ ቸ ገ ረ ቸገረ ቸ ለ ሰ ቸለሰ የ ተ በ ደ ለ የተበደለ የ ተ ሰ ጠ የተሰጠ የ ተረገመ የተረገመ የተመረቀ የተመረቀ ነገረ ነጠቀ ነፈገ ነረተ። እንግዲህ ከዚህ ጋርም ይኸው እነዚህ በበመ ከቃሉ መጀመሪያ ላይ በበበ በሚሉ አሉ ከዚህኞቹ ደግሞ ተተተተ ከዚህኞቹ ቸቸቸቸ ከዚኞቹ የየየ ከዚኛው ደግሞ ነነ። ስለዚህ ቢያንስ በን፣ ተን፣ ቸንና የነን የ ነን እነዚህ እነዚህን ፊደሎች ቢያንስ ሌሎቹንም ያዙ። ምክንያቱም ሁሎቹም እዚህ ጋር ላይ ያሉት ፊደሎች ሙሎቹም የሚጠሩት እዚህ ጋር ላይ የምታዩዋቸው ፊደሎች የአማርኛ ፊደላት የመጀመሪያ ፊደሎች ስለሆኑ እነዚህን ከያዛችሁ ከዛ ያኛውን ደግሞ ቀጥታ በነገርኳቸሁ ኮንሴፕት መረዳት ስለምትችሉ

ተገመተ ገ ደ ለገደለ ጠ ለ ፈ ጠለፈ ጠ በ ቀጠበቀ ጠ ቀ መጠቀመ ጠ ቀ ሰጠቀሰ ጨ በ ጠጨበጠ ጨ መ ቀጨመቀ ጨ

ረጠፈረጠ ፈለቀፈለቀ እንግዲህ እነዚህ መታየዋቸው በየራስ በየራሳቸው በነጭ በተለያየ ቀለም ያቀለምኳቸው በተመሳሳይ ፊደል በመጀመሪያ ፊደላቸው ተመሳሳይ የሆኑትን ነው። እነዚህን እንግዲህ ቢያንስ በእያንዳንዱ ቢያንስ እንኳን በአንድ አይነት ከለር ካላቸው አንዳንድ ፊደል እንኳ ብትይዙ በቀላሉ መረዳት የምችሉበት ነገር ስለሆነ እየደጋገማችሁ እዩዋቸው። የዛሬ ዝግጅታችን ከዚህ ላይ እናበቃለን። መማር የምትፈልጉ ባስቀመጥነው ስልካችን ደውሉልን። ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ፣ ላይክ ሼር እያደረጋችሁ በቀጣይ በሌላ ዝግጅት እስከምንመጣ ሰላም ሆነ።